ሰበር ዜና፣ ጉድ ሳይመጣ መስከረማ የጠባይ አስባለ ከባድ መረጃ ተሰምተዋል። ጠፍተው የከረሙት ጄኔራል ከትግራይ ከባድ ጉድ አሰምተው ተከስተዋል። ጄኔራሉም ማንም ቀና ብሎ እንዳያይን አድርገን ትግላችን እናስቀጥለዋለን ሲሉም የተደመጡ ሲሆን ወልቃይትን ካስመለስን በኋላ እንገነጠላለን በማለት ተናግረዋል። ስለ አራት ኪሎና ሻቢያም ያሉት ነገር አለ፣ እናስደምጣቸዋለን። የምክር ቤት አባሉ ታሰሩ። አመራሩ ኤርፖርት ላይ በመንግስት የጸጥታ ኃይሎች ተይዘው ወደ እስር ቤት መወሰዳቸው ተነግረዋል። የፖለቲከኛው ስር የህገ ማሻሻውን ማሻሻያውን በመቃወም እንደሆነም ታውቋል። ዝርዝሩን ይዘናል። ፕሬዚዳንት ኢሳያስ ግራ ቀኛቸውን እያዩ ነው። የአሰብ ነገር ጭንቅ ሆኖ የከተታቸው ወዲያፎም እንደለመዱት ፊታቸውን ወደ አረብ ሀገራት አዙረዋል። ከዚህ ቀደም ቀይ ባህርን እጠብቀዋለሁ ሲሉ የተደመጡት ኢሳያስ ቀይ ባህርን መጠበቂያ ድሮን እና ዘመናዊ መሳሪያ ለመታጠቅ መልእክተኛቸውን ልከዋል። በዝርዝር ትሰሙት አላችሁ። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ የተወደዳችሁ የአንድ አፍታ ቤተሰባዎች ከአንድ አፍታ ላሆኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ከወራት በፊት ከስር ተፈተው ወደ መቀሌ ያቀነውት ክንፈዳኛው ትግራይን አገር እናደርጋታለን አሉ። ከሜቴክ ጋር በተገናኘ በከባድ ሙስና ወንጀል ታስረው የነበሩት ጄኔራል ክንፈዳኛዎች ከሽዋ ስንዴ የማጠብቅ ነፃ ሀገር ትግራይን መሰረታለን ማለታቸው እያነጋገረ ነው። ወዲህ ደግሞ በተጀመረበት ሳምንታት ልዩነት የተቋረጠው የህዋት ታዋጊዎችን ትጥቅ ማስፈታት ዳግም ሊጀመር መሆኑ ሲሰማ እነ ደብረ ጽዮን ገብረ ሚካኤል የተለየ አቋም ይዘው ብቅ ብለዋል። ጌታቸው ረዳ አስተዳደር ትጥቅ ማስፈታቱን ለማስቀጠል ቢስማማም የነ ደብረ ጽዮን ቡድን ህዋት የትጥቅ ህግ ማስፈታቱን መሰረት የሆነውን የፕሪትራውን ስምምነት አልቀበልም ብለዋል። የትግራይ ነጻ ሀገርነትን እንቅስቃሴ በአደባባይ መቀንቀን ውሎ ከማደር አልፎ በከፍተኛ ስልጣን ላይ በነበሩ የትግራይ ሰዎች በግልጽ እየተነገረ ነው። ከህወት ወሳኝ ሰዎች መካከል አንዱ የሆኑት የቀድሞ ከፍተኛ ባለስልጣን ክንፈ ዳኘው ፓርቲያቸው ሲታገል የቆየው ትግራይ ነጻ ሀገር ለማድረግ መሆኑን በይፋ ተናግረዋል። ክንፈ ይህንን ያሉት ጽናት የተሰኘ በጦርነት የተገደሉ ሰዎችን ይደግፏል የተባለ ማህበር መመሰረታቸውን ባበሰሩበት ወቅት ነው። በተለያዩ ጊዜያት የተካሄዱ ጦርነቶች የሞቱት የትግራይ ኃይሎች ዋና ዓላማ ነጻ ሀገር ትግራይን መመስረት ነው ሲሉም ተደምጠዋል። እንደ ክንፈ አገላለጽ የምትመሰረተው ነጻ ሀገር ትግራይ ከሸዋ ትራፊና ስንዴ የማትጠብቅ በማለት ራሷን የቻለች እንደምትሆንም ተናግረዋል። አሁን ላይ ትግራይ መንግስት እና ስርዓት የላትም ያሉት ክንፈ የጌታቸው ረዳን አስተዳደር አመፀኛ አስተዳደር ሲሉ ወንጅለውታል። ክንፈ በንግግራቸው ትግራይ ነጻ ሀገር ለማድረግ የተከፈለውን መስዋዕትነት ዓላማ ከግብ ለማድረስ አሁንም መታገል አለብን ብለዋል። ለዚህም ጠላቶቹ ዳግም ቀና ብለው እንዳያዩን የሚያደርግ መንግስት በመመስረት ትግላችንን እናስቀጥላለን ብለዋል። በሰሜኑ ጦርነት ወቅት እስር ላይ የነበሩት ክንፈ አሁን ላይ በሰጡት አስተያየት ትግራይን ለማጥፋት የተፈጸመ የፋሽዝም ወረራ ነው ሲሉም ገልጸውታል። ክንፈ ወረራ ሲሉ ስለገለጹት ጦርነት በሰጡት ማብራሪያ በቃል ከሚገለጸው በላይ ትግራይ ከባድ ጉዳት አስተናግዳለች ብለዋል። ወዲህ ደግሞ በተጀመረ በሳምንታት ልዩነት የተቋረጠው የህወሓት ተዋጊዎችን ትጥቅ ማስፈታት ዳግም ሊጀመር መሆኑ ሲሰማም እነ ደብረጽዮን ገብረ ሚካኤል የተለየ አቋም ይዘው ብቅ ብለዋል። እይታቸው ረዳ አስተዳደር ትጥቅ ማስፈታቱን ለማስቀጠል ቢስማማም የነ ደብረጽዮን ቡድን የቡድን ህወሓት የትጥቅ ማስፈታቱ መሰረት የሆነውን የፕሪቶሪያውን ስምምነት አልቀበልም ብሏል። የህዋት ታጣቂዎችን ትጥቅ ማስፈታት ወደ ማህበረሰቡ መልሶ መቀላቀል በጌታቸው አስተዳደር በኩል ተቀባይነት ቢያገኝም በደብረ ጽዮን ቡድን በኩል ተቃውሞ ገጥሞታል። ዳግም ይጀመራል የተባለው ትጥቅ ማስፈታት ላይ ስምምነት የተደረገው ከሌተና ጄኔራል ታደሰ ወረደ በኩል ከጌታቸው ረዳ አስተዳደር ጋር ነው። ዳግም ይጀመራል የተባለው የህዋት ተዋጊዎችን ትጥቅ ማስፈታት የተቋረጠው በፖለቲካዊና ቴክኒካል እንቅፋቶች ነው ተብሏል። ይሁን እንጂ ፖለቲካዊ እና ቴክኒካዊ ተብለው በደፈናው የተገለጹት ምክንያቶች አሁን ላይ በምን አግባብ እንደተፈቱ በውል የተባለ ነገር የለም። ምንም እንኳን የጌታቸው ረዳ አስተዳደር ትጥቅ ማስፈታቱን ዳግም ለማስጀመር ቢስማማም የደብረጽዮን ቡድን በአንጻሩ በይፋ የተቃውሞ አቋም ይዟል። ትጥቅ ማስፈታቱ የትግራይን ሰራዊት ለማዳከም ያለመ ነው በሚል ተቃውሞ ያሰማው ይኸው ቡድን አሁን ላይ ዋናው የፕሪቶሪያውን ስምምነት አልቀበልም ወደ ማለት ተሸጋግሯል። ደብረጽዮን ገብረ ሚካኤል ከሰሞኑ ዘ ኒው ሁማኒታሪያን ለተሰኘው ሚዲያ በሰጡት ቃል ለህወሓት አመራር መከፋፈል ምክንያት የሆነው የፕሪቶሪያው ስምምነት እንደሆነ ተናግረዋል። በጌታቸው የተመራው ተደራዳሪ ቡድን በተገቢው ሁኔታ ሳይደራደር ትዕዛዝ ተቀብሎ መጥቷል በሚል ስምምነቱ ላይ የማይቀበሏቸው ነጥቦች እንዳሉ ደብረጽዮን ጠቁመዋል። ተደራዳሪ ቡድኑ ጦርነቱን ብቻ እንዲያስቆምና ከዚህ ያለፈም ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው ሲሉም አስታውሰዋል። እነጌታቸው የትግራይን ሰራዊት በአጭር የጊዜ ሰሌዳ ውስጥ ትጥቅ የሚፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች የሚል ስምምነት ፈርመው መጥተዋል ተጠቅመዋል ሲሉም ወንጅለዋል። ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ ወደ ሳውዲ ወዳጃቸው መልእክት ልከዋል። የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ የውጭ ጉዳይ ሚኒስትራቸውን መልእክት አስይዘው ወደ ሳውዲ አረቢያ ልከዋል። የኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳሌህ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋርሃን ቢን አብዱላህ ጋር በሪያድ ተገናኝተው መክረዋል። የውጭ ጉዳይ ሚኒስትሩ ወደ ሪያድ ያቀኑት የፕሬዝዳንት ኢሳያስ አፈወርቄን መልእክት ይዘው መሆኑን የኤርትራው ቃል አቀባይ የማነ ገብረ መስቀል አስታውቀዋል። ፕሬዝዳንት ኢሳያስ አፈወርቄ በውጭ ጉዳይ ሚኒስትራቸው በኩል መልእክት የላኩት ለሳውዲ ጠቅላይ ሚኒስትር ልዑል አልጋወራሽ መሐመድ ቢን ሰልማን ነው። ኢሳያስ ለሳውዲው ወዳጃቸው የላኩት መልእክት ከአሁናዊ ቀጠናዊ ውጥረት ጋር የተገናኘ ሊሆን እንደሚችል ይጠበቃል። ኢሳያስ ለሳውዲው አልጋወራሽ ከላኩት መልእክት በተጨማሪ የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ውይይት አድርገዋል ተብሏል። ሁለቱ ዳይ ሚኒስትሮች ውይይት ትኩረት በሁለትዮች ግንኙነትና በሌሎች የጋራ ጉዳዮች ላይ እያጠነጠነ መሆኑን የሳውዲ አረቢያ የውጭ ጉዳይ ሚኒስትር አስታውቋል። የኤርትራ ውጭ ጉዳይ ሚኒስትር በበኩሉ በጉዳዩ ላይ ባሰራጨው አጭር መልእክት ውይይቱ በሪያድ በሁለትዮሽ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ትኩረት ያደረገ ነው ብሏል። የቀይ ባህር ጉዳይ የሁለቱ ሀገራት የትብብር አጀንዳ መሆኑ የሚታወቅ ሲሆን ኤርትራ በአሁኑ ወቅት ዋና አጀንዳ አድርገዋለች። ከኢትዮጵያ በኩል የተነሳው ወደ ቀይ ባህር የመቅረብ መሻት እንደ ስጋት የተመለከተችው ኤርትራ ወዳጅ ሀገራትን ከጎኗ ለማሳለፍ እያግባባች ነው። በተለይ በቀይ ባህር ላይ ቀጥተኛ ጥቅም ያላቸው እንደ ሳውዲ አረቢያና ግብፅ ያሉ ሀገራትን በማስተባበር ከኢትዮጵያ በኩል የተነሳውን ጥያቄ ለመመከት እየተዘጋጀች እንደሆነ ይሰማል። የሁለቱ ሀገራት ከሚተባበሩባቸው የጋራ ጉዳዮች መካከል የቀይ ባህር ደህንነት ዋነኛ መሆኑ ይታወቃል። ኤርትራ የሳውዲ አረቢያና ግብፅን የበላይነት እንደሚመራ የሚነገርለትን የቀይ ባህር ፎርም አባል ስትሆን ሁለቱ ሀገራት የቀጠናዊ ሀገራት የጋራ ትብብር የተለየ የሁለትዮሽ ግንኙነት አላቸው። የቀይ ባህር ፎርም አባል የሆኑ ሀገራት ኢትዮጵያ ያነሳቸውን ጥያቄ በአንድነት ቁመው ይከላከላሉ የሚል እምነት በኤርትራ በኩል አለ። አባል ሀገራቱ መካከል ግብፅ በይፋ ኢትዮጵያ ወደ ቀይ ባህር አትገባም የሚል አቋም የያዘች ሲሆን፣ የሌሎች አባል ሀገራት ግን በግልጽ አልታወቀም። የፎርሙ አባል አገራት ኢትዮጵያ የቀይ ባህር አካል የሆነውን አሰብን በታሪካዊ ባለቤትነት ጥያቄ አንስታ መንቀሳቀሷን እንደ ስጋት ከተመለከቱት፣ ውጥረቱ ከቀጠናው ይሻገራል። አሁን ላይ ያለው ውጥረት በኢትዮጵያና በኤርትራ መካከል በሚደረግ የቃላት ልውውጦች የተገደበ ሲሆን፣ ሌሎች በቀይ ባህር ላይ ጥቅም ያላቸው ሀገራት እምብዛም ፊት ለፊት አቋማቸውን እየገለጹ አይደለም። የምክር ቤት አባሉ ታሰሩ። ከኤርፖርት ተይዘው ወደ እስር ቤት መወሰዳቸውም ታውቋል። ፖለቲከኛው የታሰሩት የህገ መንግስት ማሻሻያውን በመቃወማቸው ነው። በቤሻንጉል ጉምዝ ክልል ምክር ቤት የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ትናንት እሁድ ከቀኑ ሰባት ሰዓት ተኩል ገደማ በቁጥጥር ስር መዋላቸውን ባለቤታቸውና የፓርቲው ምንጮች ለኢትዮጵያን ሳይደር ገልጸዋል። አቶ ዮሐንስ በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እገዳ እንደተጣለባቸው ተነግሯቸው ከአሶስ አየር ማረፊያ እንዲመለሱ መደረጋቸው ምንጮች ተናግረዋል አቶ ዮሐንስ ትናንት ጠዋት በአሶሳ አየር ማረፊያ የተገኙት ጽህፈት ቤቱ በአዲስ አበባ ለሆነው ለፌዴራል የህገ መንግስት ጉዳዮች አጣሪ ጉባኤ ያስገቡትን አቤቱታ በአካል እንዲያስረዱ በመጠራታቸው እንደሆነ ምንጮቹ አስረድተዋል ለአጣሪ ጉባኤው የቀረበው አቤቱታ ከአቶ ዮሐንስ በተጨማሪ አቶ አማንቴ ገሺና አቶ ተስፋውን ኪሉ የተባሉ የቦዴፓ የክልሉ ምክር ቤት ተመራጮችን ስም የያዘ ነው አቤቱታው ከሁለት ሳምንት በፊት በቤሻንጉል ጉምዝ ምክር ቤት በአብላጫ ድምፅ የጸደቀውን የክልሉን ህገ መንግስት ማሻሻያ እየተመለከተ ነው መንግስት ማሻሻያው የኤፍፒሪ ህገ መንግስት የሚቃረን ነው ሲሉ ባቤቶታቸው የጠቀሱት ሶስቱ የክልሉ ምክር ቤት አባላት አጣሪ ጉባኤው የህገ መንግስት ትርጓሜ በመስጠት ተፈጻሚ እንዳይሆን እንዲያደርግም ጠይቀው ነበር። የክልሉ ምክር ቤት አባላት አቤቶታ ማስገባታቸውን ይፋ ካደረጉ ከሁለት ቀናት በኋላ የቤሻንጉል ጉምዝ ክልል ኮሚኒኬሽን ጉዳዮች ቢሮ ቦዴፓን የተመለከተ ማስጠንቀቂያ አዘል መግለጫ አውጥቷል። ቢሮ በዚሁ መግለጫው የቦሮ ዲሞክራሲያዊ ፓርቲ አመራሮች አባሎችና ደጋፊዎች ክልሉ እንዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ጀምረዋል ሲልም ወንጅሏል። የቦቴፓ አመራሮችና አባላት አዳዲስ አጀንዳዎችን በመፈብረቅና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ እያደረጉ ይገኛሉ ሲልም ቢሮው በዚህ መግለጫ ከሷል። ቢሮው የሞቅታ ዘመቻ ሲል በጠራው በዚህ እንቅስቃሴ የሚቀየር አንድም ውሳኔ እንደማይኖር አጽንኦት ሰጥቶ ነበር። የፓርቲው አመራሮች ከዚህ ድርጊታቸው እንዲቆጠቡ ያሳሰበው የቢሮ መግለጫ የክልሉ መንግስት ህግንና ስርዓትን ለማስከበር ሲል ተገቢውን ህጋዊ እርምጃ ከመውሰድ ወደኋላ እንደማይልም አስጠንቅቋል። ይህ መግለጫ ይፋ በሆነበት ዕለት በቢሻንጉል ጉሙዝ ህገ መንግስት ማሻሻያ ላይ አቤቱታ ባቀረቡ ሶስት የምክር ቤት አባላት ላይ የጉዞ ወገዳ እንዲደረግ የክልሉ መንግስት ለአሶሳ አየር ማረፊያ ደብዳቤ መጻፉን እንደሰሙ የፖዲፓ ምንጮች ገልጸዋል። የጉዞ ወገዳው በትክክልም በክልሉ መንግስት በተጻፈ ደብዳቤ አማካኝነት የተፈጸመ እንደሆነ አቶ ዮሐንስ በአሶሳ አየር ማረፊያ በተገኙበት ወቅት ማረጋገጣቸውን ምንጮቹ አክለዋል። አቶ ዮሐንስ ከአሶሳ አየር ማረፊያ ወደ ክልሉ ፖሊስ ኮሚሽን ጽሕፈት ቤት እየተወሰዱ በነበረበት ወቅት አጭር የጽሑፍ መልክ መልእክት ልከውላቸው እንደነበር አንድ የቦዲፓ ምንጭ ለኢቶ ኢንሳይደር ተናግረዋል። የክልሉ ምክር ቤት አባል ከፖሊስ ኮሚሽን ጽሕፈት ቤት ወደ መኖሪያ ቤታቸው ከተመለሱ በኋላ የክልሉ አድማ በታኝ ፖሊስ አባላት በፓትሮል መኪና ጭነው እንደወሰዷቸው እንደተመለከቱም እኚሁ ምንጭ የአይንማኝነታቸውን ሰጠዋል። ለአቶ ዮሐንስ ቅርበት ያላቸው ሌላው ምንጭም ይህንኑ የአይንማኙን ገለፃ ገለጻ ለኢቶ ኢንሳይደር አረጋግጠዋል። የአሜሪካ እና ዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ ተገናኝተው ሊመክሩ መሆኑ ተሰማ። የአሜሪካ እና ዩክሬን ከፍተኛ ባለስልጣናት ልዑካን ቡድን ጦርነቱን ለማስቆም ዓላማውን ያደረገው ውይይት በነገ ዕለት በሳውዲ አረቢያ ያካሂዳሉ። የሁለቱ አገራት ከፍተኛ ባለሥልጣናት ፊትለፊት ለፊት የሚገናኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከተነቋቆሩ በኋላ ነው። ትራምፕ ዘለንስኪን ወደ ነጩ ቤተ መንግሥት አስጠርተው ከፍ ዝቅ አድርገው ካዋረዷቸው በኋላ ዘለንስኪ ውይይቱን አቋርጠው መውጣታቸው ይታወሳል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ፣ የብሔራዊ ደህንነት አማካሪ ማይክ ዋልትዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለጉባኤው ወደ ጅዳ አቅንተዋል። የአሜሪካ ባለሥልጣናት ዩክሬን ከ2014 ዜና 2022 ድንበር ጥያቄ ባለፈ ለሰላም ያላቸውን ቁርጠኝነት መመልከት እንፈልጋለን ማለታቸውን ሮይተርስ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው እለት ለጋዜጠኞች ባደረጉት ንግግር ከነገው የከፍተኛ ባለስልጣናት ውይይት ፍሬያማ ውጤት እንደሚጠብቁ ተናግረዋል። ዛሬ ወደ ሳውዲ ያቀኑት የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው ሰላምን ለማስፈን የሚደረገውን ጥረት ለመቀጠል ወደ ሳውዲ ይጓዛለሁ ብለዋል። ዘለንስኪ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሰላምን እንደማይፈልጉና የዩክሬን ሽንፈት ካላስተና ገደች ሌሎች የአውሮፓ ሀገራትን ታጠቃለች በማለት ድጋፋቸውን ለማጠናከር እየሞከሩ ነው። አውሮፓውያን የዩክሬን አጋሮች ደግሞ ኪቭ ከሩሲያ ጋር ለመደራደር ጠንካራ ቁመና ላይ መሆኗን እንደሚገባትና ወደ ድርድር ጠረጴዛ እንድትገባ ግፊት ሊያደርጉ እንደሚገባም ያነሳሉ። ትራምፕ በበኩላቸው ምስራቃዊ የአውሮፓዊቷን አገር የሰው ኃይልና ሀብት እየመነመነ እንደሚገኝ አሳስበው ከሩሲያ ጋር ለመስማማት በፍጥነት ወደ ጠረጴዛ መምጣት እንደሚኖርባት አጽንኦት ሰጠዋል። የአሜሪካ ባለስልጣናት በየካቲት ወር ወደ ሳውዲ ዋና ከተማ ሪያድ ከሩሲያ ባለስልጣናት ጋር ተገናኝተው የሁለትዮሽ ውይይት ማድረጋቸው ይታወሳል። በዋናነት በቀድሞው ፕሬዚዳንት ጆ ባይደን ይፋዊ ግንኙነት ከተቋረጠ በኋላ አጠቃላይ የስራ ግንኙነትን እንደገና በመገንባት ላይ ያተኮረ ነበር። የነገው የዩክሬንና አሜሪካ ውይይትም በዋናነት ጦርነት ልዩነትን ለማስቆም በሚችሉ ነጥቦች መካከል ያሉትን ልዩነቶች ለማጥበብ ሚና ይኖረዋል ተብሎ ይጠበቃል።